የእናቶች ቀን ነው። ብዙዎቻችሁ ታውቃላችሁ የሰማችሁን፣ አለ የእናቶችን ቀን ምክንያት ያደረገ ዋንጫ አዘጋጅተን እዚህ ሰፈራችሁ መጥተን ተጫውተናል። የጌቱ ኢትዮጵያ የሚባል የእግር ኳስ ክለብ አለን፣ ከዛሬ ፊት የነበረ አሁን ግን ሞቷል። እንደ አዲስ እንግዲህ በታዳጊዎች ለመነሳት የተለያዩ ጨዋታዎችን እያደረግን ነው። ባለፈው የአርበኞች ዋንጫን በፔናልቲ አራት አምስት ነው ተሸንፏል አምስት ስድስት ነው ተሸንፎ የነገቱ ኢትዮጵያ ዋንጫውን አጥቷል። የእናንተ ታዳጊ ቡድን ነበረ። የታዳጊ ቡድኑ ደግሞ አንድ ሆኖ በጋራ እዚህ ኮንዶሚኒየም መተን ብርቅዬዎቹን አስራ ሁለት ለአንድ አሸንፏቸዋል። ጥሩ ነው እንግዲህ ተቀያሪ ብዙም የላቸውም። ቡድናቸውም ብዙዎቹ ልጆቻቸው ርቀው እንጂ እንደማይምሩን ያስታውቁ ነበር። ለማንኛውም የሚቀጥለው ሳምንት አምስት ሰዓት ተኩል ላይ እዚሁ ሜዳ ላይ ከነ አምዛ ቡድን አቦጊዳ ጋር ጨዋታ አላችሁ። ምናልባትም አንዱን የመጽሐፍ ዋንጫ ይዘንላቸው እንመጣለን። አምስተኛ ዙር ነው ይሄ የእናቶች ዋንጫ፣ አራተኛ ዙር ሄዶ ነው የቆመው። መጽሐፍት እንሸልማቸዋለን፣ መጽሐፍት ይዘንላቸዋል። በርከት ያለ የተረት መጽሐፍም የጠቅላላ እውቀት የሚመስሉ መጽሐፎች አለላችሁ። እንግዲህ ለታሪክም የሆኑ መጽሐፎች አሉ። እናመሰግናለን። መጀመሪያ የምሸልመው እኛ ላይ ጎል ያገባውን እዮብን ነው። እዮብን እባካችሁ አጨብጭቡለት። እዮብ እዚህ ጋር ትመጣና የምትፈልገውን መጽሐፍ ከዚህ ውስጥ እመርጣለን፣ እንጠብቀዋለን። ግጥም አለ፣ የተረት መጽሐፍ አለ። እንደፈለገው ምረጥና ከውስጡ ከውስጡ ምረጥ ምረጥ ራስ ራስ ምረጥና ውሰድ። ግድል የምትፈልገውን ምረጥና ትወስዳለህ። ባህሩ አብደላ ይሰጠዋል ስጦታውን፣ ስጠው። ተቀበልና ስጠው። እናመሰግና እባካቸው አጨብጭቡለት። እሺ፣ እግዚአብሔር ይስጥልን። እሺ በጣም እናመሰግናለን እንግዲህ እናቶች መከበር አለባቸው የእናቶች ዋንጫ የጀመረበት ዋነኛ ምክንያት ለእናቶች ታዳጊ የሆኑ ልጆች ክብር መስጠት እንዲችሉ በተለይ እናት እንዲት የሚል ስድብ ታቃላቸዋል ይሄን የሚሳደቡ ልጆች ጭንቅላታቸው አይሰራም እናትን የሚሰድቡ ልጆች እዚህ ውስጥ ካሉ አይሙሯቸው አይሰራም ማለት ነው ተበላሽታቸዋል እና እናት በፍጹም መሰደብ የለባትም ስድብም እንድትተዉ ጭምር ነው እኛ የምንመክራችሁ አምስተኛው ዙር ዋንጫ እንግዲህ የነጌቱ ኢትዮጵያ አንስቷል። የእኛን ተጋጣሚ የሆነውን ቲም የምሰጣቸውን መጽሐፍ እሰጣቸዋለሁ። ጠብቁኝ ቆይ ዳብር ነው። በነገራችሁ ላይ ዛሬ ስልሳ ሰባተኛው የንባብ ቀናችን ነው። የግንቦት ወር መሪ ቃልም አለን። ለዚህ ለንባብ ቀን እንኳን አደረሳችሁ። ያን ምክንያት አድርገን ነው ጠዋትም የጤና ቡድንን ስፖንሰር አድርገን በርከት ያሉ መጽሐፎች ሰጥተናል። አሁንም ደግሞ በርከት ያሉ መጽሐፎችን ይዘን መጥተን እየሰጠናችሁ ነው። በጣም እናመሰግናለን። ለእለቱ ማኖፍ ዘማች ለሆነው ለእኛ ልጅ ሰጥና ቀጥታ የእናንተ ሰጥና ወደ ኛ ልጅ አልፋለሁ። መታችሁ ተወካያችሁ ማን ነው? ይሄው ምን ተስኖት ምን ተስኖ እና ተቀበለን። ቡቡላት ሰጠዋለ ምርጥ ምርጥ መጽሐፍ ነው። የህይወት መርህ ለታዳጊዎች እንካ የተረት መጽሐፍም ጭምር አለ እና ስጠው። ምን ተስኖት ተቀበላቸው እባካችሁ ሞራል ስጧቸዋ እሺ እናመሰግናለን፣ መሰግናለን። አንቡ፣ በርቱ። ምንተስኖ ታስነብባቸው ክለብን መስርቶ። እሺ ቀጥሎ የኛ የእለቱ ማን ኦፍ ዘማች የሆነ ተጫዋች የጨዋታችን ማን ኦፍ ዘማች ሁሴን ነው። መሀሉም በደንብ ይዞላችሁ ሲመግባችሁም ጎልም ሲያገባ ነበረ። መቶ ብርና ላሜ ቦራ የሚል ከበረከት እስቲ አንዴ ጠጋ በሉ፣ ና ፎቶ ላንሳችሁ። ተሸልሟል። እባካችሁ አጨብጭቡላቸው። እስቲ ጠብቁኝ። እሺ እናመሰግናለን እናመሰግናለን ጎበዝ በጣም ጥሩ። እሺ የእለቱ የዋንጫ ተሸላፊ ተሸላሚ የነገ ኢትዮጵያ ነው። ታሪክ መጽሐፍ አለ። 678 መጽሐፍ አግኝታቸዋል። ተናበቡ እንዳልናችሁ መጽሐፉን መውሰድ ብቻ ሳይሆን ማንበብም ይጠበቅባቸዋል። ካነበባችሁ በኋላ ደግሞ ያነበባችሁትን መጽሐፍ ሀሳቡን እንድታጋሩ እንፈልጋለሁ። የሚቀጥለው ጊዜ እዚህ ሜዳ እንመጣለን። በነገራችሁ ላይ የምንተስኖት ቡድን ያነበባችሁትን መጽሐፍ ሀሳቡን የምታጋሩን ከሆነ ገንዘብም መጽሐፉ ምሸልማቸኋሉ። ምን እንዳነባ ተቀባብላችሁ ጨርሱ። ማን ነው የሚቀበላችሁ? ዋንጫውን ከጀግናው ተከላካይ ላይ ሲሰራ የነበረ ጀግና ልጅ ነው። ማነው? ነው እሺ ነው። ባካችሁ ኑ ተቀበሉና፣ እሺ፣ እሺ፣ ተቀበል። እሺ፣ በጣም እናመሰግናለን። መልካም ጊዜ አብራችሁን ስለነበራችሁ እግዜር ይስጥልኝ። የአምስተኛው ዙር መጻፍ ዋንጫችሁ በእንዲህ አይነት ሁኔታ አልቋል። አብራችሁ ስለተጫወታችሁ በጣም በጣም እናመሰግናለን። ለራሳችሁ አንድ ሞራል